አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቻችን በሀገር ውስጥም በውጭም ያለችው ሰላማችሁ ብዙ ትበልብ። እንዴት ናችሁ? ሰላም ናችሁ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም እያለሁ ውድ በሀገር ውስጥ በሀገር ውጭም ያላችሁ ሰላማችሁ እንዴ እንዴ፣ ከዚህ ነቀርሳ ከሆነ በሽታ አላህ ይጠብቃችሁ። በነገራችን ላይ ካንሰር በሽታ ድሮ ስሙ ነቀርሳ ነበር አይደል? አዎ፣ እና ነው እና ዛሬም የመጣሁት በዛው ምክንያት ነው። ብዙ ልጆች ለምንድን ነው ስሪ ልን ብለን ያሉ በምን በሽታሽ ሽኩር አሁን ንገሪኝ። ኮቪድ ብዙ ኮቪዶች አሉ ያህል እንደዚህ አሞናል ያሉ ልጆች አሉ ውስጥ ማወቅ የሚፈልጉ በውስጥ ደውለው በጣም ብዙ ልጆች ማለት ነው። ከዛ ውጭ ደግሞ ለመጠንቀቅ ያክልም እንዴት ነው ስሜት ያላቸው ደግሞ እንደዚህ ጉሮሯቸው የሚያማቸው ልጆች በምንድን ነው ምርመራው? የጣፈችዋል በምንድን ነው ምርመራው የተገኘው? በደም ነው ወይ በአልትራሳውንድ? በአልትራሳውንድ ወይንስ በደም? ብሮሮች ነው የሚለው እሷ ትነግራችኋለች ዛሬ ማለት ነው። ስለሱ ነው ትነግራችሁ። አዎ ከዛ በፊት ግን ማለት ነው ዩቱቡን እያያችሁልኝ አይደለም? እኔ እንደውም ዛሬ ቪዲዮ አልሰራም ብዬ ነበር። ሽኮር ነው እንጂ እያመመኝ እኔ እኔ የሚያበረታቱ ከሆነ ብዬ ነው እንጂ እንዲ ዝንትሜል ከሆነ በሽታ ያናገምጣለች እንትን ላለ ምክንያቱም በባለፈው እየታየ ነበር። ዲና እንግዲህ አንድ ነገር መሻል ነው ያለበት። ከነገ ዛሬ ከነገ ዛሬ እየጨመረ ካልሄደ እየቀነሰ የሚሄድ ከሆነ ዝም ብለው ነው እና እና እንደዛ ነው። ብታዩልኝ ሸር ብታርጉ። እንዴት ሲለኛል እንግዲህ የኛ ሀገር ሰው ትንሽ ባህላችን ሰው ችግር ላይ ሲገባ ነው ድንጋጤ ምንም አሁን ነው በባለፈው አራት ሸዲ ነው እንደዛ። አሁን ስሰራ ሁሉም አዝኖልኛል። ሁሉም ቪዲዮ ሰርቷል። ሁሉም ሸር አርጓል። በየዩቱብ በራሳቸው ሰርተውልኛል። ጥሩ ነው ብቻ እንደ እንደ ሁሉ ምን ነው አሰን እና አሁንም እንደዛ አስጥንት በሉልኝ። እኔም የሚያስደስተኝ ነገር ከሆነ ምን ችግር አለ? አበረታቱን እሷንማ እናንተ ብላችኋል። ደግሞ ኮሜንት ላይም እናበረታታሻለን፣ በትሺ ሃምሳ ሺ እናስገባሻለን እናስገባችኋለን እያላችሁ ነው። አምስት ቀን ነው ስድስት ቀን የተከታታይ ቪዲዮ ስራለሁ። አንድ ሺ መግባት አቅቶት ነበር ሰላሳ አንድ ሺ ሆኖ በአምስተኛው ቀን ነው ገና ሰላሳ ሁለት ሺ የሆነ ትናንትና። ለዛ እንግዲህ ሁሉ ነገር የምታውቁ ምን እነግራችሁ ነገር የለኝም እዚህ ሁሉ ነገር ታውቃላችሁ። ምን እንደዚህ እያለችበት ኮንዲሽን ያው እናንተ አላህ ነገር እሷም ያው ሰርቼ ለቤተሰቦች ምናምን እያለች ነው። እኔ ነገር ብሎ ነገር ነገር ሰው ችግሩ አለበት ነው። አዛኝ ነው። በእርግጠኝነት ግን ደግሞ አንድ ሰው ችግር ላይ ሲሆን ሸር የሚያደርጉት እንትን ቤት ነገር ምናምን አለ። ግን አሁን ምስኪን እህታችን እንደዚህ ሆና እንደዚህ፣ ግን አሁንስ አሁን ደሞት እንሻል ችግር ነው ነው ነው በየቀኑ ምንም የቀረብሏችሁንም ሆነ ምንም ነገር ግቡና በየቀኑ ቪዲዮ ሚላን ብቢ ያለ ብዙ ኮሚት ማለት እንደዚህ ቁጥር የለው አንድ አንድ ልጆች ደግሞ በሁለት ስልካችን ነው ሰብስክራይብ ያደረግንሽ እስከዚህ ድረስ እያየን ነበር ምናምን እያላችሁ ነው። አመሰግናለሁ። ግን ደግሞ ብዙ ሰው መርዳት ይችል ነበር ፍላጎቱ ስለሌላቸው ነው እንጂ እኔ በአላህ በትረዱ ደስ ይለኛል፣ ምክንያቱም እኔም ደስ ይለኛል። ያኔ ያው እንግዲህ እና ዲዛን ብላችሁ ትችላላችሁ፣ ማድረግም ትችላላችሁ። አሁን ባለፈው አልሐምዱሊላህ እዚህ ያደረሰን ጌታ የዛኔ እንደዛ ሆና እያለቀሰች ምናምን ስትል ብዙ ልጆች ተቀባብለው ሻር አድርገው ምናምን በቃ እየሰራሁ እንደሆነ ሳይሆን የምቆጥረው እንደግለሰቡኝ ሳትስበው ማለት ነው። እንዲሁም አሁን ነው ቀማሪ ያለብን ነው ያን ነገር ደግሞ ዛሬ ደግሞ እንደዚህ ሆና ለምስጋና አቀርባለን አላን እያመሰገነች ደግሞ ውጤቷ እየጠበቀች ምናምን ብላችሁ በቃ ከዚህ በላይ ደግሞ ሰኔ ሶስት ነው ከእራ ከአረፋ በኋላ እና አሁን አሁን ሰዓቱ እንዲሁ ማበረታቻ ነበር፣ ደግሞ በበለጠ መሆን ነበረበት። ያው ትናንትና ትናንትና ወዲያ ምናምን ነው ይሰራ ነው ቪዲዮ ዛሬ ነው ማለት ያው እነሱ ስራ ላይ ላይ መቻቸው ይችላል። እና ደሞ ሊብ ላይ አምቢቢል ነው ሲነበብ ነው እኮ ቪዲዮ ሰውም የሚመለከተው እያላቸው የነበረ እኛ እኮ ቪዲዮውን ሰርተን ነው የምንለቀው። ለዛ ነው ሊብ አይደለም። ሊብ ደሞ እንገባለን እንቻለን። ችግር ነው በላይ ነው። ግን አሁን መበረታታት ያለብን ሰዓት ሰዓት ነው። ወላ ሁላ ቅፍ አጎኛል ለውጤት ለመስማት ያለን ሆኑ እናንተ ጋር ሆነን ደግሞ ዛሬ መልሱ ይመጣለች የመልስ ምት ማለት ነው እና ለልጆቹ ላውራ ማቆይ። በሽታው በምን ተገኘ? በራጅ ባንትራሳውንድ፣ በሲቲስካን በምንድነው ያለችው ያልከ ልጅ ማለት ነው ያልከኝ ደግሞ አንዲት ልጅ ደውላ ሳውዲ አረብ ምን ምናም ብላ ስታወራኝ ብዙ ነገሩ ይመሳሰላል። እኔ ጋራ ግራ ጆሮዬን ይሸቀሸቀኛል፣ በጣም ነበር የሚወጋኝ እና ግማሽ ራሴን ያመኛል አለች። እሷ እኔ ራሴን አያመኝም ነበር ራሴ ኖርማል፣ የሚያመኝ አንገቴን እና ጆሮዬን ነበር እና ያው ይለበልበኛል እንደ በርበሬ ነበር ልጅቱ ማለት ነው። እንዴት እንደጀመረች ጀመረች ነገር እሺ ኋላም ደግሞ አወራለች። ምክንያቱም አስተማሪ ነው እንደ እኔ ከመሆን ብዙ ሰው ቢድን በእኔ ምክንያት ደስ ይለኛል። እና ችግር የለም። በየጊዜው ባወራቸው ማውሪ ባሉ ቁጥር ማለት ነው። አዎ እነሱም እኮ አንሰለችም፣ አንቺ ብቻ ደስ ያለች ነው፣ እንኳን ስለበች ደስ ያለች ነው ያውሪ ብለዋል። እና የጀመረኝ አጀማመሩ የዛሬ ሀያ ዓመት ነው። የጀመረኝ ደግሞ የሆነ ነገር እንትን ማርስ በላ የንብ እግር ወቅቶኝ ነው የንብ ቁራጭቱ በመጥረጊያ ተጠርጓዴ ማሩ የሚቆረጠው እን የዘመናዊ ቀፎ ሳይሆን ዝም ብሎ የባህላዊ ቀፎ ማር ማለት ነው። እና በዛን ሰዓት ወጋችኝ። አክስል አክስል አትወጣም። በዛው ምክንያቱ ይሄ ነው። ግን በዛው ሳምንት ነው አስራ አምስት ቀን አመመኝ፣ እየከረከረኝ ስለ አያልቅም ስለንትና ሄድም አስራ አምስት ቀን አመመኝ። ና በዛው ድምጼ ችግር እየፈጠረ ትንሽ እንትን እያለ ጉንፋን በያዘ የቁጥር ትንሽ ድምጼ እንትን እያለ በቃ እየተበለሻሸ መጣ ድምጼ። በዛ ደግሞ የሆነ ቦታ ሽታ ነገር ሲሸተኝም ያፍነኛል ምናምን፣ እንዲዛ እያለ መጣ። ያው እንትንስል ቆየው ያው እንግዲህ እያለ እያለ ቆየ። ዝሮ ሳውዲ አረቢያ ለህድ ስል የዛሬ አስራ ሶስት አመት ነው ምናምን አዲስ አበባ ሽታው በጣም አመመኝ። ዛኔም ዘጋኝ ዝግታርጉኝ። አሁን ወደ ሳውዲ ሰህድ የመጀመሪያው ሰህድ ዘግቶኝ ነበር። ሰህድ እዛ እንትንስል ምናምን ትንሽ ተሻለኝ። የአዋላ ኩልህ እንዲዝ ነው አጀማመሩ ደግሞ የተገኘልኝ ልመርመር እና ከምናልህበት የቻልኩት መግባል ስጠይ ብሎ ምናምን አይደለም ሳወራ ይደክመኛል። በላይ በኩል ጅማቴ ግትርትር ይላል አንገቴ ለዛ እንዴት ድምፄን ብሻለኝ ደስ ይለኛል። ልመርመር ማማ አስመርምሪኝና ልዲያን አልኳት። መጥፎ ያዘዙኝ ሁላ ሰራሉ ያላሉኝ ሲያዙኝ ደስ አይለኝም። ቀድሜ ልታዘኛለችውን ነገር የሆነ ነገር ባይኗ እንዲካየች የሄን ነገር የሆነ ነገር እንዲያደርገው እፈልጋለሁ ብዬሽ ቀድሜ ነው የምሰራው። ለዛ ተግባብቼ ነው የምኖረው እነሱ ጋርና፣ ስላትሽ ትባለሽ ትጨርሽ ምን አደረገሽ አጉል ነካክተው ሌላ ነገር እንዳይሆንብሽ ብሽ ስትለኝ፣ አረ ማውራት ፈልጋለ ወይ? ሳወራ እኮ ያቃተ በግድ እኮ ነው ማውራጁ ጅማት እየተተረተረ ስላት፣ እሺ አለችኝ። ጀመሩልኝ። ማሊክ ፋ ማሊክ ፋህድ ነው የሚባል አይመስለኝ ማሊክ ፋድ ሁነመዲነት ማሊክ ፋድ አሁነኛው ነ የፊተኛው፣ የኮሮናው የመጣ ጊዜ እንደዚህ ተመላልሰን ተመላልሰን በሁሉ አይተው፣ በመንጠር በሚሉት እንዶስኮፒ፣ በምንም አይተው አላገኙትም። እና በቃ ላሙና እናውጣና እንይላት ብለው ነበር። በዛኒ ላሙና ማለት እነሱ አይና ይሉታል በአረበኛ አይና፣ እና ከዛ አይና አሉ አሁን እሺ ብዬ ሮመዲያን አስራ ሰባት ቀጠሮ ይዤ ግን ፈርቼ ነበር። ኦፕራሲዮን ሲሆን ሲባል ዛሬ ዛሬ ይሻላል እንጂ በፊት እንፈራለን። አሁን እንትን አለ ቀረ። ኮሮናው መጣ በዛው ቀረ። አረቢቱም ቢቀር ይሻላል። ሌላ ነገር ደግሞ ድምፄ ያዘኝ ስትል አንድ ያው ሞት ሊመጣ ነው። ዛሬ ኮሮናው እየገደለ ነው። ቻይናም ብዙ ሰው እየሞተ ነው። ገና አዲስ ነበር በዛን ሰዓት ገብቶ ገና አሁን ቀረ በዛው ቀረ። ኮሮና ያዘኝ። ኮሮና ይዞ ሲለቀኝ በዛው ድምፄ ክፍት ብሎ ብዙ አመት ቆየልኝ። ህመሙም ጅማቴ ግተርትር የሚለውም በዛው ታገሰልኝ። ኮሮና አዲኖ ሸዴ እያለሁ ሲስቁብኝ እነሱ እንዲያውም በዛው በቃ ቀረ። እኔም መጣሁ ሀገሬ የተወሰነ ከኮሮና በኋላ እንዲ ሁለት ሶስት ዓመት ቆይቼ መጣሁ ሀገሬ። መጥቼ ያው አቧራው ምናምን ሲሸተኝ እፍን ያደረገኛል። ያው ትንሽ እንትን ይል ነበር፣ ያው ያስቸግረኝ ነበር። ስናድድ የሆነ ነገር እፍን ያደረገኛል። ጅማቴም እንዲዛው መግተርተር ጀመረ። ከዛ ሚጣን ወልጄ ምናምን ሀገራችን ሰላም አይደለም፣ እንዳያችሁት የአማራ ክልል ልጆች ታውቃላችሁ፣ አስጠላይ በቃ ተኩስ ነው። በዛ በዚ ጣጭጣጭ ሲበረ እኔ ሰላም አገኛለ ብዬ ሰው አገር ስትሰቃይ ኑር የመጥቼ የበለጠ ዲሞሊና ነገር ብዬ አረቦቹን ደወልኩና ሚጣን ወልጄ ነው በወለድኩ በሰባት ወር ፣ ይሄንም አረቦቹን ደውዬ ሰው አገር ልሄድ ነው በቃ ስላቸው፣ እኛ ለአንቺ ረፊ እንግዲህ በቃሽ ደክሞሻል ብለን ነው እንጂ ተፈለግሽማ እኔ ቤት መጨረሻ ላይ የደወልኩት ለአንደኛው ልጇ ነበረ። እልኸርኩ በልጇ እኔ ነው ስፈልግሻለሁ አለኝ። ለሌሎቹ አልደወልኩም። ማማም ደግሞ ሌላ ሠራተኛ መጣ ኬኒያ። እሷ ለእሱ ደውዬ ሌላ ሀገር የት ሀገር ሲለኝ ወይ ሳውዲ ወይ ዱባይ ዙሮ እመጣለሁ ስለው እኛ ዘንድ አማጅም ተፈልግሽ እኮ መምጣት እኛ እኮ እንፈልግሻለን፣ ያው ለአንቺ ብለን ነው እንጂ ሲለኝ ያው አገር ስትቀመጪ ልጅሽን አሳድጊ ነው እንጂ ያልንሽ ሲለኝ ያው ይጠይቁኛል ፊትም እነሱ ለዛ እንደዚያ አልኳቸው በቀጥታ ደውዬ በቀጥታ፣ የመቶ ብር ካርድ ሞልቼ ኢንተርኔት ዝግ ነበር በዛን ሰዓት። አሁን በቃ እሱ ደወለ። እኔ እሺ ደውለለት ደውል ረሲድ ብዬ እላክ ነው ስለው፣ እሺ ብሎ ደወለ። አወራሁት እሺ አለኝ። በቃ ቪዛውን ገዛሁታል እንደዚ ብዬው ዛሬ እንደ ነገ ወዲያ ቪዛ ገዝቻለሁ ላክልሽ፣ እና ና ቀጥታ ባህር ዳር ነው የምትመጪው እንዲውም አለኝ። እሱን ቀላል መስሎታል። ዝም ብዬ ግን መኖሪያ ፍቃድ ሰርዤ ስለመጣሁ እንደዚያ አልተቻለም። እና ቆየ ትንሽ ፕሮሰሱ ፈጀ እና አላኩልሃል ሄድኩኝ። ሄድኩኝና ሜጣ ናፈቀች ሚጣን አፍቃኝ ሳላቅ ሆና ሊሰው ሲናደድም ሆነ ሲናፈቅም ሆነ ሲያለቀሱ ቀለል ይላል። እኔ ሳላቀስ እፍን ንቅ እያደረገ የመጣ ይበለጠ ልጅ በጣም ትመጣብኛ፣ ሰዝለኛ ታሳዝነኛ እፍን እያደረገ ይመጣ። ከዛ ሮመዲያን ነበር። ሮመዲያን ስንጾም ጣፋጭ ያው ታውቃላችሁ፣ ጌማት ምናምን የብዙ ኬክ ምናምን አልወድም፣ ግን ጌማትና ምካሚር ወዳለሁ። ቤት ነው እኔ የምሰራው ማለት ነው ቤት የሚሰራ ያንን በማር ነው ምን በላው እና እሱን ከዛን ሲል ታምር ትንሽ ቀምሰን በቡና ጋር ያው ከዛ በኋላም ከሚል ሊመት ነው የምበለው። ከዛ ያው እያመመኝ የመጣ ሰውነት እየሞቀ ጾሜው የምግብ ስቀምስ በተለይ ይብስብኛል። ከዛ አሀ ይሄ ነገርስ ምግብ አስቀድሜ ጣፋጭ እየበላሁ ነው የሚሆነው ብዬ ሾርባ መጠጣት ጀመርኩ። ደግሞ ትቸው ያንን ሾርባ መጠጣት ስጀምር ትንሽ ተወኝ፣ ትንሽ ተወኝ። ትንሽ ሆዴን ሁላ ይቆራርጠኝ ነበር። ምናምን ያህል ትንሽ ቀነሰልኝ፣ ግን እንደሳል መጀመር ተክተክ ጀመረኝ።

ሲልኩኝ እዛ ሲቲ ስካን አለ ሲቲ ስካን ተነስተው ሲቲ ስካኑ ምንም የለውም፣ ምንም አያሳይም አሉ። እንደገና እዛው ሲቲ ስካን ተደገምኩኝ፣ ሲቲ ስካን ተደገምኩ እዛ ከዛ ጉሮሮ ላይ ኬስ ነገር ያሳያል አሉ። ኬስ ማለት በአማርኛ ስስት ነው መሰል የሚባለው ውሃ መቋጠር ማለት ነው። ጉሮሮ ላይ ውሃ ቋጥሯል ብለው ከዛ ወዲህ ሙሽተሽፋ እና ሁላታለን ወዲህ ትላልቁ አሉና ከዛ ሰው ደግሞ እንዲታይ የምፈልገው ትልቅ ከአሁን በፊትም ጀምረንላት ስለተቋረጠ እንዲቋረጥ አልፈልግም ቀጥታ ትልቅ ሙሽተሽፋ መሆን አለበት ብሎ ነገራችሁ። እሱም ደግሞ እንደነገርኳችሁ ፈሌት ነው ያው መዲነት መሊክ ፋሃድ የሚባለው ትልቁ እዛ አስተላለፉኝ። እዛ በሁለት ወሬ የመጣ ውጤት ያው በስልክ ነው ሜሴጅ የሚመጣው ማለት ተጠራ በሁለት ወር መወጥ ዛሬ ነው አሩኝና ተሩ ሳርኩኝ ሲቲስካን ተነሳ ሲቲስካን ሳይሆን የማራይ ስካን ስነሳ ኬስ አለ ኬስ አላ ኦር ማሉ ቀጥታ ኬስ የተባለው ሶስቱ ወደ እጢ ተቀይሯል። እጢ አለ ያው ቀጥታ እጢ አለ ያው ቀጥታ አሁን እኛ ላሙና መውሰድ ያለብን የተገኘው በሽታው እንግዲህ እዚ ላይ ነው። በፊት እጢው ኪሱ ተገኘ እንጂ እጢን ኖርማል እጢም አለ፣ ካንሰር የሆነ እጢም አለ። የተረጋገጠው ቀጥታ ሙሉ ማስገኘው ገባው ለሮብ ሰርጀሪ ሮብ ላሙና በኦፕራሲዮን ማለት ነው

እኔ የተገኘ ሊበሽታው በሽታው በሰርጀሪ ላሙና ተቆርጦ ወጥቶ ተዛ ተጎሮ ወጥቶ እሱ ተመርምሮ በቃ ካንሰር ነው። ደረጃውን ማራት ነው በደም በሲቲስካንም የሚገኘው እባጩ እንጂ በሽታው ይሄ ነው መባሉ አይታወቅም። ስጋ ተቆርጣ ወስዳለች። በዚህም እንደዛ ወረቀት ባታመጣ ኑሮ ስራች በስ ቀርታ ነበር። በነገራችን ላይ እሷ ቀርታ ነበር። ሰውዬው ሆኖ ሐኪም ቤት ተቀብሎ እና ማወቅ ያለው የምትፈልጋችሁት ነገር አሁን እሷ ነግራችኋለች። ስጋ ናት ተቆርጣ ሙሉ ማድን ዝጃ ተወስዶ ያፈርማችሁ ነው በህይወት ያው